ደም ታረደ የሚሰጠው ጦር ማስቲካ የለም የለም ጠፍቷል። ጦር ማስቲካ ጦር ማስቲካ ዲያሊን ጌታል ግን ጦር ዘኛው ጊዜ በዓልን እኔ እንዳይከፋኝ ደስ እንዲለኝ በቃ ይሁን የተለየ ስሜት እንዳይሰማኝ ምናምን በማሰብ ሁልጊዜ እኔ ጋር ነው በዓልን የምታከብሩ፣ ማለት የተለያዩ በዓሎችን እኔ ጋር መታ እናንተም ታድያ መስቀል ደግሞ በጉራጌ ለማሳለፍ ያው እንቀበላችኋለን። ሁላችሁንም ጉራጌ የሚያልሆናችሁ የሆናችሁ እንቀበላችኋለን። ሰላም ሰላም ሰላም እንዴት ናችሁ? ል ድና የተከበራችሁ የኔ ተወዳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ለመላው የክርስትና እምነት ተከታዮች በሙሉ ሀገር ስጡም ከሀገር ውጭ ያላችሁ እንኳን ለ2018 የመስቀል በዓል በሰላም በጤና በፍቅር አደረሳችሁ። በዓሉ የሰላም የፍቅር ይሆንላችሁ። እንግዲህ የመስቀል በዓል እንግዲህ ሁላችሁም እንደምታውቁት በተለይ በዚህ ወኛ በጉራጌ በጣም የሚከበር በዓል ነው እና እንኳን አደረሳችሁ። ሁላችሁንም ለክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። የኔ ተወዳጆች እንዴት ናችሁ ልኝ፣ ደህና ናችሁ ልኝ። በጣም ከረዥም ከረጅም ጊዜ በኋላ ነው እኔ ብቻዬን መግቢያ ሰርቼ ቪዲዮ ላይ የተገናኘ ነው እና የምሬ ነው የምላችሁ ቪዲዮ መስራት ራሱ ጠፍቶብኛል። እናንተ ግን እንደምታበረታቱኝ ተስፋ አረጋለሁ። ትላላችሁ ያው ትንሽ ሞራሉ ድክም ድክም ድክም ስላለ ለምንም እንደሆነ ደግሞ ታውቁታላችሁ እናንተ እና የእኔ ተወዳጅ ቤተሰቦች ሰዎች እንግዲህ፣ ዛሬ የመጣሁት ለምን መሰላችሁ? አብዛኛው ጊዜ በዓልን እኔ እንዳይከፋኝ ደስ እንዲለኝ፣ በቃ ይሆነ የተለየ ስሜት እንዳይሰማኝ ምናምን በማሰብ ይሁን ጊዜ እኔ ጋር ነው በዓልን የምታከብሩ ማለት የተለያዩ በዓሎችን እኔ ጋር መታ እናንተም ታላችሁ ነው ታደርገኝ ምናምን ቤቱን ጽድጽድ ታደርግልኛለች። እቤቴ የሆነ በዓል በዓል እንዲሸት ታደርገኛለች። በዓልን እንድናፍቅ ታደርገኛለች። ብቻ ግን የሆነ አለ አይደል መጥፎ ስሜት እንዳይሰማኝ የበዓል እንድባብ ፏ እንድል ብዬ እንድውል ታደርገኛለች። ሹ ዮ በጣም በዚህ በዚህ በጣም እውነት የተዋጣላት ልጅ ነችና፣ ዛሬ ደግሞ ምን ያደርጋል ያው መስቀል ነው። መስቀል ደግሞ ያ ሴት ልጅ ነች። በጣም ብዙ ስራ ይበዛባታል። ቀደም ነገር ያችኋሉ እዚኛ ጋር በጣም ነው የሚከበረው እና ሴት ልጅ ነች። በጣም ብዙ ስራ ይበዛባታል። ከቤት አትወጣም። አላርን፣ ክትፎ፣ ቆጮ፣ አይብ ነፍ ነገር ያዘጋጃሉ ሴቶች። እና እኔ ጋር አይመጣም ብዬ አሰብኩ እና ታውቃላችሁ፣ አልከፋኝም አለ ብዙ ለሷ ደግሞ ጊዜ መስጠት አለብኝ ማለት ለቤተሰቦቿ ምናምን ጊዜ መስጠት አለባት ምክንያቱም እኔና ዮ ፍቅረኛሞች እንጂ ባልና ሚስቶች አይደለንም ባልና ሚስት የሚባለው ያው አብሮ የሚኖር ምናምን ሰው ነው እና ያው እንግዲህ ቤተሰቦቿን ደግሞ በጣም በፍቅር አገልግላ ምናምን ነው ቤተሰቦቿ ለእኔ ሊደሩኝ የሚችሉት ስለዚህ ዮ ያለችው ቤቷ ነው እና በቃ ለምን እሷ እንዳስደሰተችኝ እኔም የሆነ ነገር አድርጌ አስደስታት ብዬ አሰብኩኝ። ያው እንደምታውቁት ቤታቸው ገብቼ እሷ እንዳደረገች ማድረግ አልችልም። ያው ክብር ምናምን የሚባል ነገር አለ እና ቤታቸው መግባት አልችልም። ስለዚህ ሰፈራቸው መጥቼ የሆነ ስጦታ ይዤላት መጥቻለሁ፣ ለበዓል ማለት ነው። እና የበዓል ምርጥ ስጦታ ነው ይሄ ስጦታ ለዮን። እና ደስ ይላታል ብዬ ተስፋ አደርጋለሁ። ይላታል ምክንያቱም አብዛ ብዙ ጊዜ ከእኔ እንደዚህ አይነት ነገሮች ሲደረጉ በጣም ነው ደስ የሚላት። እነዚህ ማሰቢ ምናምን ብቻ ኒውሪ ሰፈር ነው ያለሁት። ልትኖር ትችላለች ልትኖር ትችላለች በሚለው በጣም ተሳቀቄ፣ ቤት ገዳ ቤት ሆኜ ነው መጥቻለሁ። ይኸው ደርሻለሁ ምናምን ብዬ የደወልኩላት አንዴ ውጪ ምናምን ብዬ ማለት ነውና፣ እየፈጠነ ነው ቶሎ ብዬ ካሜራ ምናምን አውጥቼ ቪዲዮ ያደረኩት። እና የኔ ቤተሰቦች እንግዲህ ይህንን ቪዲዮ ሲጀምሩ ላይክ አድርጋችሁ ጀምሩ። አካውንታችን ዛሬም እንደተመታ ነው። ኤኒዌይስ ስለ አካውንቴ ብዙ ማውራት አልፈልግም፣ ምክንያቱም የምትፈልጉትን ነገር አድርጋችኋል። የችሉትን ነገር አድርጋችሁልኛል። ሶ በቃ ታውቃላችሁ ምን መናገር እንዳለብኝ አላቅም። ይህ ጊዜ እስከሚያልፍ ድረስ እናንተ እንደምታስቡት ሳይሆን አንገቴ እንደፍቼ እሰራለሁ። አንገቴ እንደፍቼ የምሰራው ደግሞ ቀና አርጌ ማኖረው ሰው ስላለ ነው። እናንተ ደግሞ እኔን አንገቴን ዝቅ ለማድረግ የምትሞክሩ ሰዎች አላችሁ። የምሬን መቼም አይሳካላችሁ። ኢንቨስት አቁኛላችሁ፣ እኔም አቃችኋለሁ። ብቻ ፏበሉልኝ፣ ምንም አታስቡ። እናንተ ደጋግ ሰዎች ግን ሁል ጊዜ ቪዲዮን ስታዩልኝ ላይክ አድርጋችሁ ምናምን ጀምሮ ሼር አድርጉ። በጣም ሼር አድርጉልኝ። የሌለ ነው በቃ ሼር አውዳችኋለሁ አብራችሁኝ ሁሉ እስከምትመጣ እንግዲህ ስጦታዬን አዩብኝ አላዩብኝም ታይቶብኛል አልታየብኝም እሺ ይሄ እስከምትመጣ እንጠብቅ እንግዲህ አብራችሁኝ እና ጋይስ ምን መሰላችሁ ተላችሁ ሰው ጠየኩኝና ስጦታ ምንድነው ለሴት ልጅ ለመስቀል ድሮ የምትሰጡት ምናምን ብዬ ጠየኩኝና ብቻ የሆነ ነገር አሉኝና ከዛ ማስቲካ ምናምን ስጣት አሉኝ ጋይስ ማስቲካ ስጦታ ይሰጥ ነበር እንዴ እስኪ ማስቲካ የተሰጣችሁ ሰዎች ስጦታ እጃችሁ ነው? ይሻሉ ማስቲካኔም አብሬ ልሰጣት ማለት ነውና በጉራጌ ደሳለኝ ደሳለኝ በጉራጌ ደሳለኝ ደሳለኝ በጉራጌ ደሳለኝ ደሳለኝ በጉራጌ ደሳለኝ ደሳለኝ እንኳን አደረሳችሁ። እንኳን አንቺ ራሳቸውን ማነው ቲፒካል የሆነ ካልቸሩ መስለሻል እና በጣም እናቴ እና መስቀል አይደል? መስቀል በጉራጌ እኔ ምንድን ነበር ማለት ነው የነበረብኝ ምንድን ነበር ያው፣ እኔ ላሰራልሽ አስቤ ነበረ፣ ግን አልተሳካም። እንግዲህ ሁሌ እንዳሰብነው አይሆንም ሁሉም ነገር አይደል? እና ባሰብኩት እኔ ሀገር ውስጥም ከሀገር ውጭ ያላችሁ እንኳን ለብርሃን መስቀሉ በሰላም አደረሳችሁ። በዓሉ የሰላም የፍቅር ይሁንልን እና የኛ ተወዳጅ እና እንቁ ቤተሰቦች እናንተም ደግሞ ሀገራችሁ ገብታችሁ ከሀገር ውጭ ያላችሁ ሀገራችሁን መስቀልን ደግሞ በጉራጌ ለማሳለፍ ያው እንቀበላችኋለን። ሁላችሁንም ጉራጌ የሚያለው የሆናችሁ እንቀበላችኋለን። ምንድነው እና ያው እንዴት ማለት እንዴት ቪዲዮ ይዘህ እንዴት ቪዲዮ ሰፈራችሁ ድረስ ይዤ የመጣሁት እንኳን ለመስቀል ባል በሰላም አደረሳችሁ ልል ነው። ምንም አታመጪም አንቺ። በጣም ነው እግዚአብሔርን ያበዛሽ። እሺ፣ ዛሬ መታየት ያለብኝ። እሺ። እንዴ ምንድነው? እንዴ ፍጥን ፍጥን የምትለው ይሄ የጉራጌ ባህላዊ ልብስ ነው። አዎ፣ የጉራጌ በጣም ነው ያማረብሽ። ሁሌ እንደዚህ ብትወጪ ደስ ይለኛል። እኔ እራሱ ደስ ይለኛል። ሁሌ ልውጣ ቤተሰብ እንደዚህ ወር ግን ምናምን ውጪ ብቻ ግን ኖርማል በዓሉ እንመስለሻለን። አሁን እኔና ካሜራ ማኔ ሞቅ ካለበት ነገር ላይ ገብቶኛል። እኔና ካሜራ ማኔ የመጣ ነው እንግዲህ ካሜራ ማኔን ክትፎ ክትፎና አይብ ምናምን እንበላለን ብዬ ሆነው አሁን ቤታችሁ እንሄዳለን። አይብና ጎመን ክትፎ እንበላለን። ቤታችሁ ቱስ ምን ችግር አለው? ግን ጋይስ እስከ መቼ እንደዚህ ነው? እኔ ቤተሰቦቼ ያው እኔ ከተናገረለው በባለፈውንም ማለት ነው። በዓልን ከአንተ ጋር ሆኜ እንደዚህ እንዴት ልበል እኮ አሁን መስቀል በተለይ መስቀል እኮ እንደ ንጉራጌ ሆነ ቤት ውስጥ አለማክበር በጣም ነው የሚከብደው። አዎ። እና በቃ ይሄ አለ አይደል እንደ ቫይቡ ምናምን እሱ ነገር እንዲመጣ መጣ አብረን እንትን በላል ሁን ሽማግሌ ያልከው ጋይስ አልልከን ለምን እልካለሁ? እኔ እኮ እንደዚህ ጓደኞቼን ሰብስቤ ነው የምልካው። ደስ ይለኛል። ስም ቢሆን ላክ። አሁን ሳስበው ሽማግሌም ቤተሰቦች እና እንኳን አደረሳችሁ። አረ ቤት ከክትፎና ቆጮ እንበላለን ብዬ ነው የመጣሁት እኮ ገብቶ ይብላ። እሺ ችክር እሱን ይዤ እሄዳለሁ። በቃ እኔ ታፍሪብኛለሽ ነው። ወንድሞቼ እኮ ያውቀዋል? ቤቱ ደግሞ ሙሉ ነው ልኩ። ወንድሞቼ ወንድሞቼ ልጆች ምናምን በቃ ኤኒዌይ፣ እኔም ሚኪን በነገርሽ ላይ ጥዬው ነው የመጣሁት አያታችን ጋር አያቴ ቤት እና እማዬ የሆነ አያቴ ምን የመሰለሽ ጉራጌ መሰለችሽ። ገብርኤልን እግዚአብሔርን ነው የምልሽ በቃ የተዘጋጁ ክትፎ ጉምን ምናምን ዋው ነው ያልኩት። ጉራጌነት ይለምልፍ። አሜን። ጋይስ እንግዲህ ለመስቀል በዓል ለሴት ልጅ ስጦታ ይሰጣታል ተብዬ የሚመጣው ይሄነት፣ ይሄ የአንቺ ስጦታ ነው። ከ ካፍተሁን አረለም አሁን እንደዚህ እንትንስልበት እንትን ብሎብኝ ነውና ምንድነው ግን ስትከፍቺ ነው መታየቀስ? ነው ዝምብሉ ፍትሻለው እንዴ በጣም የሚያምር ስጦታ ነው። ተወጃለሽ ቤተሰባ አደርጋለሁ አንተ ሰጣኝት ነገር ከንጉሳውያን ቤተሰብ የሚበረከት። ኦ ከንጉሳውያን ቤተሰብ የሚሰጠው ንጉሳውያን ቤተሰብ ጉራጌን ያገባ ይወላል ለማለት አህል አይንማ አላሳየም። አሳየው አሳየው፣ ጥሩ አይደል? ለነሱ አለማሳየት ማለት ምን ማለት እንደሆነ ትረጃዋለሽ። መቼም ሁላሳኝ ነው። ኦኬ። ኦ እናንተ ሴቶች ታቁታላችሁ ብዬ ስለማስብ ነው ብዙ ነገር ማለት ነው። ምንድነው? ይሄ ነገር ሰው ነው እንደዚህ? እንትን ያለኝ ሰው ነው እንዴ? ሰጣ አው ሰጣ። ተበይ የኔ ስጦታ አሳይሽ። እንዴ ሰውም ሰጥቶሽ ካደረስኩኝ አንሶሽ ነው? አይ በቂ ነው። ግን በቃ ይሄ የኔ ስጦታ እንትን እኮ ደግሞ ትሪደንት አረደም ይሰጣው ጦር ማስቲካ የለም የለም፣ ጠፍቷል። ጦር ማስቲካ ጦር ማስቲካ ዲያል እንጌታል ግን ጦር ማስቲካ ጠፍቷል። ምስከር ወደጁ በጣም በጣም ነው የወደድኩት። የሰጠኝንም ሰው በጣም ነው የማመሰግነው። ከበሩልኝ እኔ እና ክትፎ ብሎ እሺ፣ መተን ክትፎ እንበላለን። እኔ ተወዳጅ ቤተሰቦች አብራችሁን ስለነበራችሁ አመሰግናለሁ። ሲክረግኝ አስቸግሪ እህ